ዛሬ ሩታዬ ጉዞዋን ወደ ቤተሰቦቿ አድርጋ እንግዲህ ዛሬ ቤተሰቦቿ በዚህ መልክ ፏ ብትን ብለው ጠብቀዋታል ማለት ነው በነገራችን ላይ አባቷን ካየሁት ቆይቻለሁ እኔ ገና ዛሬ ነው ያየሁት አባቷ ምክሩ ምናምን በጣም ደስ ይላል እውነት ለመናገር እና ርቅት ያለ አባት ነው ያላት እውነት ለመናገር ሩታ እንግዲህ ያው ዛሬ ወደ ቤተሰቦቿ ተቀላቅላለች። እናት እናት ናት። አባት አባት ነው። ምን ቢሆን ምን ቢሆን ያው ነው እውነት ለመናገርና፣ ፈገግ ብላ እንግዲህ ከቤተሰቦቿ ጋር ዛሬ ተቀላቅላለች ማለት ነው። በጣም ነው ደስ የሚለው። ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? አይናለም ነይ። ለዚህ ቤት አዲስ ከሆናችሁ ቤተሰቡ ሆኖ አብራችሁ ላላችሁ አመሰግናለሁ። ሰላም ጤና ፍቅር ከእናንተ ጋ ይሁን። እንዴት አመሻችሁ? ምሽታችሁ እንዴት ነው? ሁሉ ሰላም ነው። ሁሉ መልካም ነው። ከኔ ሰላም መልካም ነው። ሰላማችሁ ብዝት ይበልልኝ እንግዲህ ባላችሁበት ሁሉ። ዛሬ ሩታዬ እንግዲህ ወደ ቤተሰቦቿ ሄዳለች። ያው ለመውለድም ነው እንግዲህ ከእናት ዋጋ ከእናት ጋር ይሻላል ሁሉም ነገር ለመውለድም ይሆን ለምንም ከእናት ጋራ መሆን ጥሩ ነው እያስባለሁ እና እሱንም አስባ ነው እንግዲህ ወደ ቤተሰቦቿ ተቀላቅላለች። ዛሬ በጣም ነው ደስ የሚለው ከቤተሰቦቿ ጋር ስላየነች ደስ ብሎናል። ያው ግን የአንዳንድ ስህተቶች አሉ ቢሆኑም ግን ደግሞ ከቤተሰቦቿ ከመቀላቀሉ ጥሩ ነው። እናቷም እንግዲህ ፏ ብላ እንደዚህ፣ አባቷም እንደዚህ ፏ ብለው እንግዲህ ጠብቀዋታል እና በጣም ደስ ይላል ማለት ነው። እውነት ለመናገር እግዚአብሔር ይመስገን። ሩታ እንግዲህ በሰላም ማርያም ትቅረብሽ፣ ልባል ነዋ ልበልሻ። እንዴት ዛ ነው እንግዲህ ዛሬ፣ ትናንትና ሄዳለሁ እያለች ነበሩ እውነት ለመናገር እና እንዲያለችውም ዛሬ ጉዞዋን አድርጋለች ማለት ነው። እናቷን ፈገግ ብላ ዛሬ ተቀብላታለች ማለት ነው። በጣም ነው ደስ የሚለው። ሰላምሽ ብዛ ባለሽ በፈጣሪ ይጠብቅሽ እላለሁ እንግዲህ። ለአባትሽ ለእናትሽ እርሜና ጤና ይስጥልሽ። እውነት ለመናገር ደስ ይላሉ። ፈገግታቸው ብቻ ይበቃሻል። አንቺ ባበይም ባጠጭም ባይ ነኝ እውነት ለመናገር እና ደስ ይላል ታጣ እውነት